መጋላ አዳማ የስንት ሸለቆ እንብርት ላለችዋ ደማቋ አዳማ በኮሪደር ልማት ተሸብርቃ አምራ። ኮሪደር ልማቱ በሚገርም ሁኔታ አዳማን ቸጃ አድርጓል። በዚህ አጋጣሚ የአዳማ ኃይሉ ጀልዱን እናመሰግናለን። ከተማዋ በጣም አምራለች፣ ተውባለች። ዋት አይዟል ከተማዋ በጣም ውብ ደማቅ መንገዷ ብግድ ብሎ ከኪዳነ ምሕረት እስከ ወለንጭፊ መውጫ ድረስ የሚታይ ነው። በጣም ውብ ነው። ይህንን ማንም የሚክደው አይደለም። ኮሪደር ልማት እውነት ከተማን ከተማ እያስመሰለ ያለ ነው። በጣም ለአይን ማራኪ ቆንጆ የሆነበት ሁኔታ ነው ያለው አቶ ኃይሉ ጀልዱ የከተማው ከንቲባ በጣም ነው የምናመሰግነው። ኢዩ በጣም እንዴት እንደምታበር እቺ ኦዳ በጣም አግጣ ካውንቴን ተሰርቶላት ኢዩ። በጣም ታምራለች ኦዳ። በቃ ትክክለኛ ኦዳ፣ የኦሮሞ ኦዳ በአዳማ ከተማ ውቦ ነው ተሰርቷል። የከተማ ከንቲባ አቶ ኃይሉ ጀልዱ አጨብጭበንላል፣ እውነት ለመናገር በዚህ መልክ ከተማ አምራ ተውባ ማየታችን እዩ በጣም ምርጥ ምርጥ ምርጥ በቃ ከተማ ብርግድ ያለ አንደኛ የከተማ ከንቲባ ጽሕፈት ቤት ያለበት የህንፃ ውበት ውስጥ ያለው ሁኔታ መንገዶቹ በጣም ከጠበቀ አዳማ ከአዲስ አበባ ቀጥላ በሁለተኛ ትልቋ ውብ ከተማ መሆኗን የቻለች ነው። እናመሰግናለን ከንቲባችን። እኔ አዳማ ከተማዬ ነው የኖርኩበት። በጣም እንደ አገሬ ብዬ የምጠራው አዳማ ነው። አዳማ ደግሞ በዚህ ተለውጣ እንደዚህ ማየቴ በጣም ደስ ብሎኛል። ከዚህ በላይ የተሻለ ነገር እናያለን። በርቱ ለማለት ነው። እናመሰግናለን።